በገነነ መኩሪያ ሞት ዙሪያ እንደ አዲስ ምርመራ መጀመሩን ነገሪያችሁ ነበር አደል ባለፈው። አሁን ነገሮች ሌላ አይነት መስመር እየያዙ ይመስላል። የገነነ መኩሪያ ባለቤት አስቴር አየለና አቶ ይታየው እንዲሁም የገነነ ሞቶ ተገኘበት የተባለው የዋካና ሆቴል ባለቤት በቁጥጥር ስር ውለው ትላንትና አርብ ፍርድ ቤት ቀርበዋል። እንዲሁም ፖሊስ የ14 ቀን ቀነ ቀጠሮ ጠይቆ ፍርድ ቤቱ ፈቅዶለታል። እንግዲህ ገነነ መኩሪያ ራሱን አጠፋ የተባለ ጊዜ እኔን ጨምሮ ሌሎችም ገነነ መኩሪያን ጽሑፍ ያነበቡ ስለ ገነነ መኩሪያ ጥቂትም ቢሆን መረጃው ያለን ሰዎች በፍጹም ገነነ መኩሪያ ራሱን ሊያጠፋ አይችልም የሚል አቋም ይዘን ነበረ። እንደዚህ አይነት አንጻፍም ስናንጸባርቅ ነበረ። ብዙ እንግልት የደረሰባቸው ልጆች ሁሉ አሉ ስም በማጥፋት ተከሰው። አሁን ግን ነገሮች እየተቀየሩ ይመስላል። የገነነ መኩሪያ ባለቤትን ጨምሮ ሌሎችም የተጠረጠሩ ሰዎች በቁጥጥር ውለዋል። እንግዲህ ጥሩ ነገር የምንሰማበት ፍትህ፣ ገነነን ባይመለስም ለነፍሱ ረፍት ለምንወደው ደግሞ ደስታን የሚሰጠን ይመስለኛል እና ወደፊት የሚሆነውን የምናየው ይሆናል።